የተወደዳችሁ የኢትዮጵያ ገነት ቤተክርስቲያን ቅዱሳን በሙሉ በኢትዮጵያና ከኢትዮጵያ ውጭ በተለያዩ ዓለማት ያላችሁ እንኳን ለ2017 የጌታችንና የመድኃኒታችን የኢየሱስ ክርስቶስ የትንሣኤ በዓል መታሰቢያ አደረሳችሁ ማለት እፈልጋለሁ። የኢትዮጵያ ገነት ቤተክርስቲያን ከምንም በላይ ቅዱሳኖቿ በያሉበት ቦታ የትንሣኤውን ጌታ እያሰቡ እንዲኖሩ ስለ ትንሣኤው ጌታ ደግሞ እንዲናገሩ የትንሣኤውን ጌታ መንገድ እንዲከተሉና ለሌሎች ደግሞ የትንሣኤው ጌታ ኢየሱስ ክርስቶስ ያሳየውን ፍቅር ማሳየት እንዲችሉ ቤተክርስቲያን ቅሬዋን ታቀርባለች። ይህ የ2017 ጌታችንና የመድኃኒታችን የኢየሱስ ክርስቶስ የትንሣኤ በዓል መታሰቢያ ለእኛ ለኢትዮጵያ ገነት ቤተክርስቲያን ቅዱሳንና በመላው ዓለም ላሉት ቅዱሳኖች በሙሉ ለየት ያለ የትንሣኤ በዓል ነው። ትንሣኤ ብለን ስንል ጌታችንና መድኃኒታችን ኢየሱስ ክርስቶስ ሞቶ ያልቀረበት እንደተናገረው ሞትን ድል አድርጎ የተነሳበት ቀን ስለሆነ ይህ መታሰቢያው ለእኔና ለእናንተ ለቅዱሳን ትልቅ እንድታ ያለው ነው። ስለዚህ የኢትዮጵያ ገነት ቤተክርስቲያን በምን ዓለም ላሉት ቅዱሳኖቿ መልካም የትንሣኤ በዓል እንዲሆን ምኞቷን ገልጣለች። እንግዲህ ቤተክርስቲያናችሁ እናንተን ስታሳድግ ስገዛሚ በሆነ መንገድ ያሳደገች ቤተእምነት ናት። በተለያየ ዓለማት ውስጥ ስትኖሩ በኢትዮጵያ ገነት ቤተክርስቲያን ጥላ ውስጥ በማደጋችሁ እጅግ በጣም ደስ እንደሚላችሁ አምናለሁ። እኔም አንዱ የኢትዮጵያ ገነት ቤተክርስቲያን ለማደግ እግዚአብሔር ድር ከሰጠው ሰው መካከል አንዱ ስለሆንኩ እንግዲህ የኢትዮጵያ ገነት ቤተክርስቲያን በምንለው ዓለም ላይ ያሉ ቅዱሳኖቿን ደርሳ ለማገልገል እጅግ መሻት አላት። ያ መሻቷን ደግሞ ስትገል፣ በቀጣይ ዘመን በሚዲያው ዓለም በጥሩ ሁኔታ ወደ እያንዳንዳችሁ ለመድረስ ስራ በመስራት ላይ እንገኛለን። ዛሬ ደግሞ እንኳን አደረሳችሁ ብላ ቤተክርስቲያናችን የእንኳን አደረሳችሁን መልእክት ወደ እናንተ ስታደርስ ትልቅ ደስታ ይሰማታል። የኢትዮጵያ ገነት ቤተክርስቲያን ወንጌልን ላልደረሰባቸው አካላት ለማድረስ ወይም የጌታችን የመድኃኒታችን ኢየሱስ ክርስቶስን የማዳን ወንጌል ላልሰሙት ጎሳዎች፣ ብሔሮች ለማድረስ በኢትዮጵያም ውስጥ አልፋም ከኢትዮጵያ ውጭ በመስራት ላይ ትገኛለች። በዚህ ምክንያት በአሁኑ ሰዓት በምላው ሀገራችን ላይ ቤተክርስቲያናችን ፕሬዘንሷ ወይም መገኘቷ አለ። የኢትዮጵያ ገነት ቤተ ክርስቲያን ወንጌልን በመላው ዓለም ላይ ለመስራት አላማዋ አድርጋ ስትነሳ በአሁኑ ሰዓት ከኢትዮጵያ ውጭ በተለያዩ ሀገሮች ላይ የወንጌሉም ስራ ጀምረናል። በጎረቤት ሀገሮቻችን ላይ ቤተ ክርስቲያኖቻችንን መትከል ጀምረናል። በዚህም ምክንያት በጎረቤት ሀገሮች እየተተከሉ ያሉ ቤተ ክርስቲያናት በጣም አመርቂ የሆነ ውጤት እያመጡ እንዳሉ አይተናል። በሱዳን የተከልናት ቤተክርስቲያን ሱዳን በዚህ ባሳለፍናቸው አንድ ዓመት በሁለት ዓመት ጊዜ ውስጥ ሁለተኛ ቤተክርስቲያናችንን መትከል ችለናል። ያ ብቻን ሳይሆንም ደግሞ ወደ ዩጋንዳም ተሻግረን ቤተክርስቲያን የመትከል ስራ ሰርተናል። በዚህ ዓመት ብቻ በዩጋንዳ ደግሞ 57 ሰዎችን የማስጠመቅ እድል እግዚአብሔር ሰጥቶናል። እንግዲህ ሱዳን ላይ የምንደርሳት ቤተክርስቲያን ኢትዮጵያዊት ቤተክርስቲያን አይደለም፣ ደርሱ ሱዳናውያንን የመድረስ ስራ የሚሰራ ነው ያለ ነው። አላማችን ደግሞ ሰሜኑን ሱዳን ለመድረስ ነው። ደቡብ ሱዳን ላይ እየሰራን ያለነው ሱዳንን ለመድረስ ነው። እንግዲህ በእነሱ መካከል የቋንቋ ልዩነት የለም፣ የባህል ልዩነት የለም፣ የቆዳ ልዩነትም የላቸውም። የከለር ማለት ነው። በዚህ ምክንያት በቀላሉ የጌታችንን የመድኃኒታችንን የኢየሱስ ክርስቶስን የትንሣኤውን ጌታ ወንጌል ለትውልድ ይዘው መድረስ የሚችሉበት መንገድ ሰፊ መሆኑ ይታየናል። እንግዲህ ትንሳኤውን ስናስብ የተጨገነት ቤተክርስቲያን የትንሣኤውን ጌታ ለትውልድ ሁሉ ማድረስ እንዳለባት ጠንክራ ታምናለች ወይም ታላቅ የሆነ እምነት አለን ያንን ለመፈጸም በዚህም የተነሳ የሚሽን ዲፓርትመንታችን በአሁኑ ሰዓት ከ253 በላይ ሚስዮናውያንን በኢትዮጵያ ውስጥ አሰማርተዋል ከዚያም ባሻገር ደግሞ ከስምንት ያለመሱ ሚስዮናውያንን ከኢትዮጵያ ውጭ የማሰማራት እድል አግኝተናል ግን እሱን አንድ ክፍል ላነብላችሁ እፈልጋለሁ። በሉቃስ ወንጌል ምዕራፍ 24 ላይ ከአንድ ጀምሮ እንደዚህ ይላል። ነገር ግን ከሳምንቱ በመጀመሪያው ቀን ያዘጋጁትን ሽቱ ይዘው ከእነርሱ ጋር አንዳንዶች ወደ መቃብር እጅግ ማልደው መጡ። ድንጋዩንም ከመቃብሩ ተንከባለው አገኙት። ገብተውም የጌታን የኢየሱስን ሥጋ አላገኙም። እነርሱም በዚያ ሲያመነቱ እነሆ ሁለት ሰዎች የሚያንጸባርቅ ልብስ ለብሰው ወደ እነርሱ ቀረቡ። ፈርተውን ፊታቸውን ወደ ምድር አቀርቅረው ሳሉ እንዲህ አላቸው፣ ሕያውን ከሙታን መካከል ስለምን ትፈልጋላችሁ? ተነስቷል እንጂ በዚህ የለም። የሰው ልጅ በኃጢአተኞች እጅ አልፎ ሊሰጥና ሊሰቀል በሦስተኛውም ቀን ሊነሳ ግድ ነው እያለ ገና በገሊላ ሳለ ለእናንተ እንደተናገረ አስቡ ብሎ ነገሯቸው። እንግዲህ በዚህ ስፍራ ላይ እነ መቅደላዊት ማርያም ወደ መቃብሩ ጋር ሲሄዱ በአይሁድ ሥርዓት የነበረውን ነገር ለመፈፀም ተጉዘው ነበር። ማልደው ተነስተው ሽቱ ይዘው የተጓዙት በጌታችን በመድኃኒታችን በኢየሱስ አስክሬን ላይ ያንን ለመቀባት የተጓዙበት ጉዞ ነበር። ነገር ግን እዚያ ሲደርሱ ይሄኛው የሉቃት ጸሐፊ እንደሚነግረን ድንጋዩ ተንከባሎ እንዳገኙት ይናገራል። ድንጋዩ ተንከባለለበትን ታሪክ ግን በሌሎቹ ወንጌላት ውስጥ ደግሞ ተጠቅሶ እናገኛለን። እናም ወደ ውስጥ ሲገቡ የገጠማቸው ያ አንጸባራቂ ልብስ የለበሱ ሁለት ሰዎች የነገሯቸው ንግግር ለነሱ እጅግ በጣም አስገራሚ ነበር። ምንድን ነው ብሎ የነገሯቸው፣ ሕያውን ከሙታን መካከል ስለምን ትፈልጋላችሁ? ተነስቷል እንጂ በዚህ የለም ብሎ አበሰሩላቸው። እንግዲህ ወገኖቼ እኔና እናንተ የምናመልከው ጌታ መድኃኒታችን ኢየሱስ ክርስቶስ እሱ ሕያው ነው። ሞት ያለያዘው፣ ሞት ያላሸነፈው። በዚህ ምድር ላይ አንቱ የተባሉ በጣም አስገራሚ ስራ የሰሩ ዓለምን ያስደመሙ እጅግ ብዙ ሰዎች ነበሩ። እነዚህ ብዙ ሰዎች ደግሞ ጊዜያቸውን ጠብቀው በተፈጥሮ ሕግ ምክንያት አርፈዋል ወይንም ሞተዋል። አንዳንዶቹ አንቀላፍተዋል፣ አንዳንዶቹ ደግሞ ሞተዋል። እንግዲህ እነዚህ የሞቱትን የሆኑ ያንቀላፉት ስቲል በመቃብር ውስጥ አለ። ጌታችን መድኃኒታችን ኢየሱስ ክርስቶስን ለየት የሚያደርገው ነገር ሞታለው ደግሞ በሶስተኛውም ቀን እነሳለ ብሎ እንደተናገረ ያደረገ ጌታ ነው፣ የሆነለትም ጌታ ነው። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ስናመልከው የኔና የእናንተ አምላክ እሱ ሕያው አምላክ ነው፣ የትንሣኤ ጌታ ነው። ስለዚህ ይህንን ትንሣኤ ስናስብ ጌታችንና መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ የተነሳበት መሆኑን በማመን እኔና እናንተ የትንሣኤው ጌታ ልጆች በመሆናችን ትንሣኤውን ለሌሎች ልናበስር ተጠርተናል። እንግዲህ ከመብልና ከመጠጥ ያለፈ እንዲሆን ትንሣኤውን አድራ ማለት ፈልጋለ። ትንሣኤው ለእያንዳንዳችን ጌታችንና መድኃኒታችን ኢየሱስ ክርስቶስ ልክ ለእኔና ለእናንተ ህይወቱን አሳልፈው እንደሰጠ እኛ ደግሞ ለሌሎች ያለን የምናካፍልበት፣ ሌሎችን የምንጠይቅበት፣ ለሌሎች ደግሞ የምንደርስበት፣ ፍቅርን የምናጋራበት እንዲሆን አደራ ማለት ትፈልጋለሁ። ጌታችን ለመድኃኒታችን ኢየሱስ ክርስቶስ እሱ የትንሣኤ ጌታ ነው። የኢትዮጵያ ገነት ቤተክርስቲያን የትንሣኤውን ጌታ ልትሰብክ ትጠርታለች። ቅዱሳኖቿ እናንተ ደግሞ በያላችሁበት ቦታ ሆናችሁ የትንሣኤውን ጌታ እንድትሰብኩት ለትውልድ ደግሞ እንድታቀርቡት አደራ ማለት ፈልጋለሁ። እንግዲህ የኢትዮጵያ ገነት ቤተክርስቲያን ቀጣዩን ዘመን ስታስብ ለምድራችንም ለቤተክርስቲያናችንም ትንሣኤ እንዲሆንላት እየተመኘሁን ለሁላችሁም በያላችሁበት ቦታ መልካም የትንሣኤ በዓል እንዲሆንላችሁ እመኛለሁ። እግዚአብሔር አምላክ የኢትዮጵያ ገነት ቤተክርስቲያንና ቅዱሳኖቿን ይባርክ። ተባረኩ።